ሰላም ጤና ይስጥልን ውድ ሀሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችሁልን ሳምንታዊ የሀሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። ሀሳብ ዊክሊ በሳምንቱ የነበሩ አበይቱ ጉዳዮች በመመራረጥ ወደ እናንተ የምናደርስ ነው የሚሆነው። በዛሬ የሀሳብ ዊክሊ ፕሮግራማችን እንግዲህ ሰፋ ያሉ ከሀገር ውስጥና እንደዚሁም ከቀጠና በርከት ያሉ መረጃዎችን ይዘን በመጀመሪያ ጉዳያችን የሚሆነው እንግዲህ በዚህ ሳምንት በትልቁ መነጋገሪያ የነበረው እንግዲህ የህወሓት ታጣቂ ኃይሎች በአፋር ክልል ያደረሱት ትንኮሳ ነበረ። በዚህም እንግዲህ የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ የተጣሰበትና ህወሓት አሁንም አንዳንድ እንቅስቃሴዎችን እያደረገ የትግራይ ክልልን ብሎም የኢትዮጵያ እንደዚሁም የአጎራባች ክልሎችን ሰላምና ለመረጋጋት ለማባባስ እንቅስቃሴዎችን መጀመሩን ያሳየበት ትልቅ ሳምንት ነበረ። ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ በተለይ ደግሞ ኢትዮጵያ የቀይ ባህርን ጉዳይ ስታነሳ፣ ቀይ ባህር ላይ ፍላጎቷን ለማሳጣት የምትሯሯጠው ግብጽ አሁንም ከህዳሴ በኋላ ኢትዮጵያ ቀይ ባህር እንዳታሳካ ሌላ አዲስ እንቅስቃሴ ጀምራለች። ከዚህ ጋር ተይዞ እንግዲህ የግብጽ የውጭ ጉዳይ ሚኒስትር የሆኑት በድር አብደላቲን ከሰሞኑ እንግዲህ በአንድ የአፍሪካ ኒውስ ላይ እንደገለጹት ከሆነ ኢትዮጵያ ወደ ቀይ ባህር የመጠጋት መብት የላትም ብሎም ደግሞ ግብጽ የአፍሪካን በተለይም ደግሞ የቀጠናውን ሰላምና ለመረጋጋት ለማምጣት እንቅስቃሴ እያደረገች ትገኛለች ብለዋል። ነገር ግን የቀጠናው ሰላምና ለመረጋጋት እጦት ዋነኛ ምክንያት ግብጽ ሆና ሳለ እንዴት ግብጽ የቀጠናውን ሰላምና መረጋጋት አመጣለሁ ብላ ትላለች በሚለው ጉዳይ ላይ ሰፋ ያለ ሀሳብ እናነሳለን። እንደዚሁም እንግዲህ በሱዳን ያለው የእርስ በርስ ግጭት ከጊዜ ወደ ጊዜ እየተባባሰ መጥቷል። እንደሚታወቀው በዚህ ሳምንት ተስፋ የነበረው የሰላም ስምምነቱ እንግዲህ የፍጥኖ ደራሽ ኃይሉ ወደ ሰላም ስምምነት ለመምጣት እንቅስቃሴዎችን በጀመረበት ወቅት እሺ ካለ በኋላ የሰላም ስምምነቱን በማፍረስ እንግዲህ ትናንትና በተለያዩ አካባቢዎች የድሮን ጥቃቶችን ሲያደርስ ተስተውሏል። ከዚህም ጋር ተያይዞ እንግዲህ አሁን ሱዳን ያለችበትን የእርስ በርስ ግጭት ምን አይነት ውስጥ ደርሷል የሚለውን በሰፊው እንመለከት ነው የሚሆነው። የዛሬውን ፕሮግራም እኔ ዮርዳኖስና በረከት አብራናችን ነው ምንቆየው። በረከት እንደምን ነህ? እግዚአብሔር ይመስገን ሰላም ሁሉ አማን። የመጀመሪያ ጉዳያችን የሚሆነው እንግዲህ ህወሓት የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ በሚጥስበት መንገድ እንግዲህ ተመልክተናል። በተለይ ደግሞ በሰሞኑ በአፋር ክልል አንዳንድ አካባቢዎች ላይ ትንኮሳ አድርጓል። ከዚህም ጋር ተያይዞ እንግዲህ የአፋር ክልል መንግስት ኮሚኒኬሽን መግለጫ ወጧል። ስድስት የሚሆኑ መንደሮች በህወሓት ኃይሎች ቁጥጥር ስር ውለዋልና አሁንም እነዚህ አይነት ግጭቶች ከመባባሳቸው በፊት በተለይ ደግሞ የፕሪቶሪያን የሰላም ሰላም ስምምነት በሚጥስ መልኩ የህወሓት ኃይሎች ኤን እንቅስቃሴ ማቆም አለባቸው የሚል የአፋር ክልል መንግስት ኮሚኒኬሽን መግለጫ ወጧል። እንደ ህወሓት በተለያዩ ጊዜያቶች የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ በሚባል ደረጃ ሲጥስ ተመለክተ ነዋል። የማይደረጉ ስራዎችን እየሰራ ይገኛል። አሁን ላይ ደግሞ ፕሪቶሪ የሰላም ስምምነት ላይ በዋናው የሚጠቀሰው ምንድ ነው? በተለይ ደግሞ የተኩስ አቁም ስምምነቱና መሳሪያ ማስረከም እንደዚሁም ወደ ግጭት ያለመግባት ስራዎች ነበሩ። ህወሓት የተለያዩ እንቅስቃሴዎችን ከማድረጉም በላይ አሁን ላይ ደግሞ ትንኮሳዎችን ጀምረዋል። ጥቃቶችን ማድረስ ጀምሯል። ስድስት የሚሆኑ መንደሮችንም ተቆጣጥሯል። እነዚህ ሁኔታዎች እስከ መቼ ነው የሚቀጥሉት? በተለይ ደግሞ የፕሪቶሪያ የሰላም ስምምነት እየጣሰ ነው በሚል የተለያዩ ክሶችን ህወሓት የፌዴራል መንግስቱ ላይ ያነሳል። ነገር ግን ህወሓት የፌዴራል መንግስቱን ለመክሰስ የሚያበቃ ምን አይነት አቅም ኖሮት ነው ብለን መመልከት እንችላለን። ምክንያቱም ራሱ የጣሰው ንግ የፌዴራል መንግስቱ ላይ ሲያሳበብ የነበረ ኃይል አሁን ደግሞ የፕሪቶሪን የሰላም ስምምነት ሙሉ ለሙሉ በሚባል ደረጃ በአፋር ክልል ትንኮሳዎችን ፈጥሯል። እንደው ካለፈው ጦርነት መማር ያልተቻለ በተለይ ደግሞ በአረጁና በሽማግሌዎች የሚመራው የህወሓት ቡድን ዛሬም የትግራይን ብሎም የአፋርና የሌሎች አጎራባች ክልሎችን ሰላምና መረጋጋት እጦት ምክንያት እየሆነ ይገኛል። እስከ መቼ ድረስ ነው ህወሓት እነዚህ አይነት ጥቃቶችን ማድረስ የሚችለው? እንደምናውቀው ይሄ ጥቃት የተፈጸመው እንግዲህ በተለይ ደግሞ ከዚህ ጋር አያይዘን ማንሳት የምንችለው ጥቅምት 24 እናስታውሳለን። ጥቅምት 24 እንግዲህ የሰሜን ህዝብ በሚሰቀጥጥ ሁኔታ ጥቃት በደረሰበት አምስተኛ ዓመቱ በተከበረ በሁለተኛ ቀኑ ነው ጥቅምት 26 ላይ እንግዲህ ህወሓት እነዚህ ትንኮሳዎችን የጀመረው። ህወሓት ሁሌም ይተነኩሳል፣ ከዛን ደግሞ ለመከላከል በሚሄዱ የትኛውም ሀይሎች ላይ ጥቃት እየደረሰብኝ ነው የሚል ክስ መሰንዘሩን ይቀጥላል። ከዚህም ጋር ተይዞ እንግዲህ አሁንም ክሶችን እያነሳ ይገኛል። እንደዚሁም የኢሳያስ አፈወርቂ ከአስመራ ከተመለሱ በቅርብ ቀናት መሆኑ ደግሞ ህወሓት በተለይ ከሻቢያ መንግስት ጋር የሚያደርገው አዲስ እንቅስቃሴ እንዳለ ሆኖ ኤርትራ ከግብፅ ጋር የምታደርገው ደግሞ ያልተገባ እንቅስቃሴ የኢትዮጵያን ሰላምና ለመረጋጋት ለማሳጣት ነው። እነዚህ ሂደቶች ባሉበት በዚህ በውጥረት ሳምንት ላይ ህወሓት ይህን ትንኮሳ መፍጠሩ የክልሉን ሰላምና ለመረጋጋት እያባባሱ ይገኛል። ና በረከት በተለይ የፕሪቶሪ የሰላም ስምምነት ህወሓት ሙሉ ለሙሉ ጥሶታል። ነገር ግን የፌዴራል መንግስቱን ይወቅሳል። ነገር ግን እሱ መስራት ያለበትን ስራ ሳይሰራ ክስ ከመመስረት ሌላ ምንም የሚሰራውን ተግባር አልተመለከተም። እነዚህ ሂደቶች ባሉበት በአሁን ደግሞ በአፋር ክልል እነዚህ አይነት ትንኮሳዎችን መፍጠር የክልሉን ብሎም የሀገሪቷን ሰላምና ለመረጋጋት በምን ያህል ደረጃ ይረብሸዋል? እውነት ነው፣ ህወሓት ፕሪቶሪያን ሙሉ በሙሉ ጥሷል። እንዲሁም ህወሓት እነዚህ እንቅስቃሴዎች በሙሉ የታቀደባቸው ነው። በነገራችን ላይ ህወሓት ፕሪቶሪያን የፈረመው ጊዜ መግዣ ነው እንጂ ህወሓት አምኖበት ሰላም እንዲመጣ ትጥቅ እንዲፈታ በትግራይም በኢትዮጵያ ፖለቲካ ውስጥም አዲስ አስተሳሰብ እንዲሰፍን አይደለም። የፕሪቶሪያ ስምምነትን የፈረመው ህወሓት ሊጠፋ አንድ ሐሙስ በቀረው ሰዓት ነው። የፕሪቶሪያ ውል ስምምነት ያዳ ነው የፌዴራሉ መንግስት ሙሉ በሙሉ መቆጣጠር የሚችልበት ታይም ላይ እንዲሁም የትም የተበተነው የህወሓት ኃይል ጭንቅሌ በነበረበት ሰዓት ነው የፕሪቶሪያ ስምምነት የደረሰላቸው። የተጠቀሙበት እንደ ሁለተኛ እድል አይደለም። የተጠቀሙበት እንደ ጊዜ መግዣ ከስህተቶቻቸው ራሳቸውን የሚያርሙበት በድሮን የደረሰባቸው ከፍተኛ ውድመትን እንዴት አድርገው ማስተካከል እንደሚችሉ፣ ፖለቲካዊ ኪሳራቸው ማስተካከል እንዴት እንደሚችሉ እንዲሁም አጋር ፍለጋ ላይ ነው ተጠምደው የነበሩት። ፕሪቶሪያ ለህወሓት ጊዜ መግዣ በፍጹም ድርድርም ሰላምም አልነበረም። ኖሮም ሆኖም አያውቅም። ህወሓት ፕሪቶሪያን ጊዜ መግዣ አድርጎ የተጠቀመበት እስቲ በመስፈርቶች እንመልከታቸው። የመጀመሪያው፣ ፕሪቶሪያ ከተፈረመ በኋላ ዲዲአር ይተግበር ሲባል ህወሓት ምንድን ነው ያደረገው? ህወሓት መቶ በመቶ ዲዲአርን አደናቅፎታል። ህወሓት ጦርነት ላይ ያየናቸው መሳሪያዎች የት እንደደበቃቸው በጊዜው አይታወቁም። አሁን ላይ ነው ከቀበራቸው ሲያወጣቸው የነበሩ። ስለዚህ ህወሓት መሳሪያ መደበቅ ቀድሞውንም የሰራው ነው። ያ ማለት ይህ ምስል ከአንገት በላይ ነበር ሲንቀሳቀስ የነበሩ ህወሓት። ለዛ ነው ይሄ ሁሉ ውድመት እንዲመጣ አስቦበት ነው የሰራው። መሳሪያ ደብቋል፣ ዛሬ እያወጣው ነው። እውነት ህወሓት ሰላማዊ ፍላጎት ቢኖረው አሁን ከመቃብር እያወጣቸው ያሉትን መሳሪያዎች በዲዲአር ጊዜ አይመልስም ነበር። በዲዲአር ጊዜ የውጭ ታዛቢዎች በነበሩበት ሰዓት እነ አፍሪካ ህብረት ታዛቢ ሆኖ በነበሩበት ሰዓት ያየናቸው መሳሪያዎች እኮ ተራ የአምስት ሰው የስድስት ሰው የትጥቅ ቡድን መሳሪያዎች እንዲሁም የግል ትጥቅ ቡድኖች መሳሪያዎችን የተመለከተ ነው። አንድም ደህና መሳሪያ አልተመለከት ነው። ያ ማለት ህወሓት ከመጀመሪያው ጀምሮ ያቀደበትን ሂደት ነው እያደረገ ያለው። ህወሓት ፕሪቶሪያውን ቀድሞ የሚያነሳው ዓለም አቀፉ ማህበረሰብን ለማደናበር ለማወዣበር ነው እንጂ በፍጹም ፕሪቶሪያውን ሲጥስ የነበረው እሱ ነው። ህወሓት የአርሚ ማሰልጠን ማስመረቅ ውስጥ ሲገባ ፕሪቶሪያው ተጥሷል። በተከታታይ አራት አምስት ዙር ድረስ አርሚ 73 20 42 እያለ ሲያስመርቅ የነበረው ይሄንን ነው። ይሄ ህወሓት መቶ በመቶ ፕሪቶሪያው መጣሱን ያመላክታል። ዲዲአር እንዳይተገበር ዲዲአር ላይ መሳሪያ መቅበር የሚል የለም፣ ይሄንን አድርጎታል። ሁለተኛ ስህተቱ ህወሓት ወታደራዊ ምልመላ ላይ ነበረ። ፕሪቶሪያ ላይ ግን ወታደሩን በዲዲአር እንዲበትን ነው የተነገረው። እሱ በተቃራኒው ነበር ሲሰራው የነበረው። ሶስተኛ በዲዲአር መሰረት የትግራይ ጊዜያዊ ክልላዊ መንግስት አስተዳደር ከፌዴራል የመጣለትን በጀት ለክልሉ መልካም አስተዳደር በየቦታው በየስርዓቱ፣ በየብሎኮቹ እንዲከፋፈል ነበር እቅዱ። ህወሓት መቶ በመቶ ቲዲኤፍን ሲያጠናክርበት ለጦር የሚያስፈልጉ ግብዓቶችን ተተኳሾችን ሲያደራጅበት ነበር ያ ማለት ህወሓት በፕሪቶሪያው ያገኘውን እፎይታ ራሱን ለማደራጀት ወታደሮቹን ለማደራጀት የኢትዮጵያ ህዝብ ከኪሱ ፈልቀቁ እኮ ታክስ ያመጣውን ገንዘብ ነው እሱ ሲደራጅበት የነበረው ፕሪቶሪያ ማዘናጊያ ነበረ ለህወሓት እንዲሁም በሶስተኛ ደረጃ ህወሓት ከሰሜኑ ጦርነት ጀምሮ የዘረፋቸውን ወርቆች ሲሸጥ ሲያካብት እንዲሁም ድንበር ከፍቶ ሲሸቅጥ የነበረው መሳሪያ ለዚህ ዝግጅት ነው ይሄ ነው ህወሓት ሲሰራበት የነበረው ህወሓት በፍጹም ስለ ፕሪቶሪያው ውል ስምምነት ማንሳት አይችልም ስለ ፕሪቶሪያው ከተማ ከሆነ እንጂ ይሄን በዚህ ደረጃ እንመልከተው ሁለተኛ ዛሬ ላይ ህወሓት ለምን መጀመር አስፈለገው ይህን ጦርነት በነገራችን ላይ አንድ ሂደት የተሳካ ነበረ ህወሓት ከህዝብ ተነቅሮ ወጥቷል። ህወሓት ህዝባዊ አይደለም። ይህም በማመላከቻዎች እንመልከተው። ህወሓት በፊት መሳሪያ ሲቀብር፣ የነዳጅ ዲፖዎች ሲቀብር፣ ይህ ሁሉ እንቅስቃሴ ሲያደርግ መረጃ አይገኝም ነበር። ምክንያቱም ህወሓት ህዝቡን አደናግሮት ነበር፣ እኔ ህዝባዊ ነኝ ብሎ ስለሄደ። አሁንስ ተመለከተው ህዝቡ። ስለዚህ ህዝባዊ አይደለም። ህዝባዊ ስላልሆነ ነው የቀበረው መሳሪያ ሲወጣ ፎቶ እየተነሳ ከጂፒኤስ እየተላከ ህዝቡ እውነታውን እያሳየ ያለው ህዝባዊ ስላልሆነ ነው። ይሄ ማለት ህወሓት ህዝባዊ መሰረቱን አቷል ማለት ነው፣ ማረጋገጫ ነው። ሁለተኛ ፕሪቶሪያው የይስሙላ መሆኑን ያሳውቃል። በሶስተኛ ደረጃ አፋር ላይ ለምን ሄደ? ከቲፒኤፍ ጋር እዋጋለው ብሎ ነው የሄደው። ቲፒኤፍ ማን ነበር? የቲዲኤፍ ልጆች ናቸው እኮ ካዩት በኋላ ከጦርነቱ በኋላ ቢዝነስ መሆኑን የሻቢያ ተላላኪ መሆኑ ስለታወቀ ነው። የትግራይን ህዝብ ዳግም ለመካስ ወደዛ የሄዱት ህወሓት እጄን በእጄ ነው የገጠመው በዛ ልክ። አዋ እነዚህ ሁኔቶችስ እስከ መቼ ይቀጥላሉ የሚለው በጣም ትልቅ ጉዳይ ነው። ምክንያቱም ህዋሀት አሁን ላይ ትጥቅ ያለው አካል ነው። በተለይ ደግሞ በምርጫ ቦርድ ህጋዊነት አጧል። ምርጫ ቦርድም ያላካተተው አንድ ፓርቲ እንደ ፓርቲ ምንጠቅሰው አንችልም። በክልሉ ግን እንደፈለገ እየተንቀሳቀሰ ነው። እነዚህ አይነት ሂደቶችን ደግሞ የማድረግም መብትም ስልጣንም የለው። ለዚህ ስልጣኑ እንደ መሸሸጊያ የሚጠቀመው የትግራይ ክልል ጊዜ አስተዳደርና የፕሪቶሪያን የሰላም ስምምነት ነው። ይህ ማለት አንደኛ የትግራይ ክልል ጊዜ አስተዳደር ለፌዴራል መንግስቱ እየተገዛረም ሁለተኛ ማለት ደግሞ የፕሪቶሪያ የሰላም ስምምነት እራሱ ጥሶታልና አሁን ላይ የትግራይን ሰላም ማጣት ሌሎችም ክልሎች የሰላም ማጣት ዋነኛ ምክንያት ህወሓት ነው። የማይገቡ እንቅስቃሴዎችን ያደርጋል። ከፌዴራል መንግስቱ ውጭ የውጭ ግንኙነቶችን ያደርጋል እነዚህ ስራዎችን የሚሰራው ህወሓት ሁሌም የሚያስበው ግጭት ነው። ሁሌም የሚያስበው ጦርነት ነው። ለዚህም እንግዲህ እንደ ማሳያ የተለያዩ ወታደራዊ ማሰልጠኖችን፣ መሳሪያዎችን አለመመለስ እንደዚሁም አዳዲስ ጥጥቆችን የመግዛት እንቅስቃሴ አለ። በእነዚህ ስራዎች የሚቀጥል ከሆነ እስከ መቼ ነው በተለይ ደግሞ የሰሜኑ ኢትዮጵያ ሰላምና መረጋጋት መምጣት የሚችለው? እነዚህ አካላቶች በቃ ሊባሉ አይገቡም የሚለው ትልቅ ጥያቄ ነው። ምክንያቱም እስከ መቼ ድረስ ነው የትግራይ ወጣት ዛሬ ጦርነት ተነሳ፣ ነገ ጦርነት ተነሳ ሊነሳ ይችላል በሚለው ሀሳብ ውስጥ መቀጠል ያለበት? ህወሓትም ይህን አይነት እንቅስቃሴ እስከ መቼ ነው ለሚለው መጀመሪያ የትግራይ ህዝብ ራሱ ህወሓትን አንቅሮ መጥፋት አለበት። ህወሓት ምንም ለትግራይ ህዝብ የሚጠቅም አይደለም፣ ምንም ለኢትዮጵያ የሚጠቅም አይደለም። የሆኑ አምስት ሰዎች የህወሓት አመራሮች የራሳቸውን ጥቅም ለማስጠበቅ ሲሉ የትግራይን ወጣት እየገበሩ ነው፣ የትግራይ እናት እያስለቀሱ ነው። እነዚህ ሰዎች በቃ ሊባሉ ይገባል። ትግራይም ሰላሟን ማግኘት አለባት እንላለን። ወደ ሁለተኛ ጉዳያችን ስንሻገር፣ በረከት፣ በተለይ አሁን የግብፅ የቀጠናው ችግርነት ነው። ግብፅ በተለይ ለቀጠናው የምታደርገው እንቅስቃሴዎች ለቀጠናው ሰላምና መረጋጋት ለማምጣት እንቀሳቀሳለሁ ትላለች። ነገር ግን ኢትዮጵያን የመልማት ጥያቄዎቿንና እና የኢትዮጵያን ፍላጎቶች እየገታች ትገኛለች። በተለይ በአፍሪካ ቀንድ የምታደርጋቸው አዳዲስ እንቅስቃሴዎች የኢትዮጵያን የመልማትና የማደግ ጥያቄ ነው ዋናው ጉዳይ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ጨረሰች። ይህን ስጨርስ ደግሞ ህዳሴን ለማደናቀፍ በርካታ ስራዎችን ሰራች፣ አልተሳካም። በቀጣይ ደግሞ ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት እንቅስቃሴዎችን በጀመረችበት እለት እንግዲህ ግብጽ አዳዲስ መግለጫዎችን ታወጣለች። በተለይ የውጭ ጉዳይ ሚኒስተራቸው በተለያዩ ጊዜያቶች ኢትዮጵያ ወደ ቀይ ባህር ልትጠጋ አይገባም፣ የቀይ ባህር አባል ሀገራቶች ናቸው ስለ ቀይ ባህር መወሰን ያለባቸው፣ እንደዚሁም ግብጽ ኢትዮጵያ በቀይ ባህር ምንም ፍላጎትና ጥቅም ማስከበር የምችል አገር አይደለችም ስትል ነበረ። ይሄ እስከ መቼ ይቀጥላል? ኢትዮጵያ እስከ መቼ በነ ግብፅ አይነት ሀገራቶች ከጥቅሟ እየተገፋችና እየተገለለች ትኖራለች? ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ እንዳሉት ከሆነ ግብጽ በአፍሪካ ቀንድ ወታደራዊና ዲፕሎማሲያዊ እንቅስቃሴ ታደርጋለች ብለዋል። ይሄ ማለት ደግሞ የግብጽ ቀጠናው ላይ መኖር ግብጽ ለቀጠናው ሰላም አመጣለሁ ሳይሆን የኢትዮጵያን ሰላም ረብሻለሁ በሚል በተዘዋዋሪ እንመለከተዋለን። ምክንያቱም የኢትዮጵያ መሰረታዊ ፍላጎቶችን ለማሟላት ስንንቀሳቀስ አይ አታሳኳ ይሆኑ እያሉ ከጎረቤቶቻችን ጋር ኢትዮጵያን ወደ ግጭት ለማስገባት ታስባለች። ኢትዮጵያ ውስጥም ላኪዎችን እየላከች፣ ትጥቅ ታስታጥቃለች፣ ግጭቶችን ትፈጥራለች። እነዚህ ሂደቶች እስከ መቼ ይቀጥላሉ? በተለይ የበድር አብደላቲ ካነሷቸው ሁለት ሀሳቦች ስንመለከታቸው፣ መጀመሪያው የቀጠናው ሰላምና ለመረጋጋትን ለማምጣት ወይንም ደግሞ እንደ ሶማሊያ ያሉ የአሚሶን ሰላም አስከባሪ ሀይሎችን በማሰማራት የቀጠናውን ሰላምና መረጋጋት እያመጣ ነው ይላሉ። በተለይ ሶማሊያ ላይ አሁን ላለው ሰላምና መረጋጋት ማምጣት የኢትዮጵያ መከላከያ ሰራዊት ከፍተኛውን ድርሻ ይወስዳል። ግብጽ አሁን ነው እዚህ ቡድንም ላይ መካተት የጀመረችውና ገና መሳተፍ ሳትጀምር እንደዚህ አይነት እንቅስቃሴዎችን የምጀምር ከሆነ ኢትዮጵያ ላይ ጫናውን እያበረከተች ትገኛለች። ሁለተኛው ደግሞ የቀጠናውን የኃይል አማራጭ እየሆንኩ ነው፣ ለጎረቤቶቹ በተለይም ደግሞ ለኢትዮጵያ ጎረቤት ሀገራቶች የተለያዩ የኃይል አማራጮችን እንደ ሶላር ሲስተም ለጅቡቲ፣ ለኬንያ፣ ለሱዳን የመሳሰሉ ሀገራቶች ለሶማሌ ጨምሮ እየሰጠው ነው ትላለች። ኢትዮጵያ ህዳሴን ገድባ ለጎረቤት ሀገራቶች ኤሌክትሪክ እያካፈለች ነው። ይህም በእነሱ ጥያቄ ነው። ነገር ግን የኢትዮጵያን ፍላጎት ለማሳካት ወይንም ደግሞ የኢትዮጵያን ፍላጎት ላለማሳካት የምትንቀሳቀሰው ግብፅ አሁንም የቀጠናው ሰላምና መረጋጋትን እየረበሸች ትገኛለችና እንደው በረከት ግብፅ እዚህ ቀጠና ውስጥ መቀመጧ የቀጠናውን ችግር ከማምጣት አንጻር ለኢትዮጵያ በጣም ትልቅ እንቅፋት ነው የሚሆነውና ግብፅ እያመጣሁ ነው ያለችው የሰላምና መረጋጋት እንደምን ትመለከተዋለን? የመጀመሪያው ነገር የግብጽ ንግግር እንድምታው ምንድን ነው? ይህን እንድምታ ስንመለከተው ግብፅ ብሔራዊ ጥቅሜ ለማስከበር በሆርን ኦፍ አፍሪካ ላይ ከፍተኛ ስራ እየሰራው ነው ወታደራዊም ዲፕሎማሲም ብላን ያነሳችው፣ የግብፅ ብሔራዊ ጥቅም በሆርን ኦፍ አፍሪካ ምንድን ነው? ይህንን ማንሳት ተገቢ ነው። የግብፅ ብሔራዊ ጥቅም ከመተለው አንደኛዋ ቀይ ባህር ነው። ኢትዮጵያ በዚህ ቀይ ባህር ላይ ፍላጎት እንዳላት ይታወቃል። በዚህም እንቅስቃሴ ነው ግብፅ አንዳንድ ሀገሮች ብላን ያነሳችው ከኢትዮጵያ ውጭ የቀይ ባህር ፍላጎትን በይፋ የተናገረ የለም እስካሁን ድረስ ስለዚህ እነዚህ ሀገሮች ወደ ቀይ ባህር ሀይላቸውን ማስረግ ይፈልጋሉ የሚል ንግግር አለ ቃል በቃል የተጻፈ ይሄ ማለት የእኛ ጥያቄ ነው ግብፅ የቀጠናው ፖሊስ አይደለችም ግብፅ ለቀጠናው ላይ ይሄ ይሁን ይሄ አይሁን የምትል ሀገር አይደለችም አይመለከታትም እንዲሁም የግዛት አንድነትንም ጭምር በዚህ ላይ አንስተውታል። የግዛት አንድነትን ማንሳት ደግሞ በሌላ ቋንቋ ይሄ የኢትዮጵያ ጥያቄ ነው። ኢትዮጵያና ይመለከተኛል የምትለው አሰብን ጥያቄ መመለስ የሚችሉ ሀገሮች እያሉ ግብፅ በዚህ ደረጃ መመለሷ ጉዳዩ ላይ እጇ እንዳለ ያሳበቀ ነው። እንዲሁም በቅርብ ጊዜዎች ውስጥ የነ ህወሓት ለትጥቅ መዘጋጀት ለጦርነት ዝግጅት ማድረግ ትንኮሳዎች ይህንን ስትመለከት የሻቢያው መሪ ኢሳያስ አፈወርቂ ግብፅ ሄደው ያንን ሙዚየም ከመረቁ በኋላ ሲመለሱ ይዘውት የተመለሱት አጀንዳና ስትራቴጂን ግልጽ ያደረገ ነበረ። ይሄ ነው የግብፅ ብሔራዊ ጥቅም በዚህ ቦታ ላይ። በነገራችን ላይ ኢትዮጵያ እዚህ ቦታ ላይ ታሪካዊ መብት አላት። አሰብ ራሷን የቻለች አስተዳደር ነበረች። እንዲሁም አሰብ በየትኛውን መስፈርት የሻእቢያ አልነበረችም፣ የኤርትራ አልነበረችም። አሰብ ለኤርትራውያን የምርቃት ስጦታ ነበረች። ያ ነው ይመለስ የተባለው የተጠየቀው የባህር በር ኮሊደር ነው የተጠየቀው። ካልሆነ ደግሞ ታሪካዊ መብት ያለን አሰብን የጠየቅ ነው። ግብፅ እዚህ ቦታ ላይ ብሔራዊ ጥቅም ኖሯት ይህን ያክል የሚያስለፈልፍ የሚያስጮህ ነገር የላትም። ግን ግብፅ አንድ ነገር አላት። የኢትዮጵያ በቀጠናው ላይ ገዝፎ መውጣት ግን ያሳስባታል። ምክንያቱም ግብፅ ሁሌም የምትፈልገው የሰፈር አንጃዎችን ነው። እነዚህ አንጃዎች እንዲያድጉ እንጂ ትልቅ ሀገረ መንግስት ያለው ስርዓት ያለው መንግስት እንዲነሳ በዚህ አካባቢ ላይ አትፈልግም። ምክንያቱም ግብፅ በብቸኝነት ከባብል አለመንደብ ጀምሮ እስተ ሲውስ ካናል ሙሉ በሙሉ የመቆጣጠር ፍላጎት ስላላት ነው። ግን ያም ሆኖ ግን ማድረግ አልቻለችም። ግብፅ ብሔራዊ ጥቅም ካለች እውነት የሚያሰጋት የኢትዮጵያ ጉዳይ ነበር ወይ? ማን ነው ባህር ላይ የሚሄዱ መርከቦችን እየመታ የሚያሰምጠው የባህር ሰራተኞችን እያገተ ከአምስት ሚሊዮን ዶላር እስተ አስራ አምስት ሚሊዮን ዶላር የሚጠይቀው እነዚህ አካላትን ማስታገስ ያቃታት ሀገር እንዴት ስለ ኢትዮጵያ ታወራለች? ይሄ ነው አህያውን ፈርቶ ዳውላውን ማለት። ስለዚህ ግብፅ ብሔራዊ ጥቅሜ የምትለው ብሔራዊ ቅናቴ በሚለው ቢስተካከልም የተሻለ ይሆናል። በዚህ ልክ ነው። አዎ ግብፅ እዚህ ቀጠና ላይ መቀመጥ የምትፈልገው በተለይ ደግሞ አሉኝ የምትላቸው ሀብቶቿን ቀይ ባህርን የራሴ ነው ብላ ስለምታስብ እንደ ኢትዮጵያ ያሉ ሀያል ሀገራቶች ቦታ ላይ የሚቀመጡ ከሆነ ይህን አይል እነጠቃለሁና ብቼ ላስተዳድሮ በሚል ህሳቤ እንጂ ለቀጠናው ሰላምና መረጋጋት መፍትሄ ሆን አታቅም፣ ልትሆንም የማትችል ሀገር ነች ና የኢትዮጵያን የመልማት ጥያቄዎች ለማደናቀፍ ደግሞ ግብፅ ሁሌም ትሰራለች። እነዚህን ስራዎቿን ለማከናወን ደግሞ ቀጠናው ላይ በሚገኙ ሀገራቶች ሰፍራ በትንሽ ጥቅማ ጥቅም እነዚህን ሀገራቶች መደለል ነው እና በቀጣይ ጊዜያቶች ስ ደግሞ እነዚህ ጉዳዮች በምን ይቀጥላሉ የሚለውን ምን ጉዳይ ነው የሚሆነው? በረከት የመጨረሻ ጉዳያችን የሚሆነው በተለይ የሰሞኑን የሱዳን ግጭት ከመባባሱ ጋር ተያይዞ አሁን ላይም ግጭቱ ወደ ሰላም ስምምነት ከመምጣት ይልቅ አዳዲስ ጥቃቶችን እየተመለከት እንገኛለን። ከትናንት በስቲያ እንግዲህ የፈጥኖ ደራሽ ኃይሉ እንዳሉት ከሆነ ወደ ሰላም ስምምነት ለመምጣት እቅድ ይዘው ነበረ፣ አሁንታን ተቀብለው ነበረ። ያ በማይሆኑ ሁኔታ እንግዲህ ትናንትና ደግሞ የተመለከትነው አዳዲስ የድሮን ጥቃቶች አሉ። እነዚህ የሰላም ስምምነቶች መምጣት በነበረባቸው ወቅቶች ላይ መምጣት ሳይችሉ አሁንም የሱዳን ግጭት እየተባባሰ ይገኛል። ሁለቱም አካላቶች የሰላም ስምምነቱን የመቀበል ፍላጎታቸው በጣም የወረደ ነው። እንዲያውም ግጭቱን የማባባስና ከግጭቱም የተሻለ አቅም የመውሰድ ነው። እንደምናውቀው በቅርብ ጊዜ በአልፋሽር በነበረው ጥቃት እንኳን ምን ያህል ሰዎችና ምን ያህል ንብረት እንደወደመ ተመልክተናል። እነዚህ አይነት የሰብአዊ መብት ትልልቅ ጥሰቶች ባሉበት ሁኔታ የዓለም መንግስታቶች ዝምታ መርጠዋል። በተለይ ደግሞ እንደ ግብጽ ያሉ ሀገራቶች እዚህ ግጭት ውስጥ እጃቸውን እያስገቡ ይገኛሉ። አረብ ሀገራቶችም ደግሞ በሰፊው ግጭቱን እያባባሱ ይገኛሉ። እነዚህ ሁኔታዎች ባሉበት በተለይ አሁን ደግሞ አሜሪካ ያመጣቸውን አዲስ የሰላም ስምምነት እቅድ የፍጥኖ ደራሽ ኃይሉ የመቀበል አዝማሚያ አሳይቶ ነበረ እሱን ጥሶ ግን አሁን ላይ የድሮን ጥቃቶች እየተፈጸሙ ነው። ሱዳናውያኖች ይሄ ግጭት የሚቀጥል ከሆነ እስከ መቼ በሀገራቸው የመኖር ተስፋቸውን ያጣሉ። ወደ ጎረቤት ሀገራቶች እየተሰደዱ ነው። በሱዳን ውስጥ የሚያሉ ሱዳናውያን የሚኖሩበት አኗኗር በጣም ከባድ ነው። የፈጥኖ ደራሽ ሀይል ይዞት የነበረውን ቦታ የሱዳን ጦር ለማስለቀቅ በሚደረግ ውጊያ በርካታ የሰብአዊ መብት ጥሰቶች አሉ። እንደዚሁም ያኛው ማይል ይሄኛውን ለማስለቀቅ በሚደረጉ ጥቃቶች በጣም ትልልቅ ውድመቶች እየደረሱ ነው። ውጊያቸው ቀለል የሚባል አይደለም። በከባድ መሳሪያ የታገዘ ነው፣ በድሮኖች የታገዘ ነው። ይሄ ውጊያ ደግሞ ዞሮ ዞሮ አዳፋው ለሱዳናያን ነው። ማንንም አይጎዳም፣ ራሳቸው ሱዳናያን ናቸው። ሁለቱም መሪዎች በራስ የጥቅም ፍላጎት፣ በተለይ ደግሞ የራስ ፍላጎታቸው ለማሟላት በሚሄዱበት ሂደት ሱዳን አሁን ግጭቷ በጣም እየተባባሰ ነው እና የሰላም ስምምነቱ በቅርብ ጊዜ መምጣት አለበት። የአረቡ ሀገራቶችም ለሱዳንም፣ ለሁለቱም ሀይሎች የሚያደርጉን ድጋፍ ማቆም አለባቸው። ግጭቱንም ለማባባስ የሚሰሩ በቀጠና ያሉ እንደ ኤርትራ አይነት ሀገራቶች መታቀብ አለባቸው። ይሄ ግጭት የማይቆም ከሆነ ሱዳን አሁን ካለችበት ይበልጥ ይባባሳልና አሁን ላይ ሊመጣ የነበረው የሰላም ስምምነት ትንሽ ተስፋ ነበረው። ይህም የሰላም ስምምነት ከሽፏልና ሌሎች አዳዲስ የሰላም ስምምነት መምጣት አለበት። እንደው በረከት፣ በዚህ ሳምንት የነበረው የሱዳን ግጭት በዚህ የሚቀጥል ከሆነ የሱዳን የመጨረሻ እጣ ፈንታ ምን ይሆናል ትላለ? የሱዳን የመጨረሻ እጣ ፈንታ መፍረስ ነው። ይሄ ደግሞ በደንብ አሁን ላይ እየታየ ነው። ክራክ ከማድረግም እያለፈ ነው። ሱዳን፣ ታላቋ ሱዳን የምናውቃትን ለሁለት ተከፈለች። አሁን በአሬሴፍ እና በአልቡርሃን በመንግስት ወታደሮች የተለየና ሰፊ የተባለ ማፕ የሚታይበት ደረጃ ደርሷል። ሁለቱም የትይዩ መንግስትም እየመሰረቱ ነው ያሉት። ሁለቱ ይሄንን የሰላም ስምምነት እንቀበላለን ያሉት በአሬሴፍ በኩል ከፍተኛ የሆነ ዓለም አቀፋዊ ውግዘት ስለደረሰበት ነው። ያንን ውግዘት ደግሞ ለማብረድ አንዳንድ ጄኔራል አመራሮቹን ደግሞ አስሯል። ይሄም ስሙላ ነው፣ ምክንያቱም የተፈጠረው የጦር ወንጀል ነው። ለጦር ወንጀል ደግሞ ተገቢውን እርምጃ ቢወስድ ምናልባት ዓለም አቀፉ ማህበረሰብ ይረጋጋ ነበር። ያንን ማድረግ ስላልቻለ ነው ወደ ሰላም ስምምነቱ የመጡ የነበሩት። በእርግጥ በሁለቱ ኃይሎች በኩል ስንመለከት መተማመን ስለሌለ ነው። ሁሌም የሰላም ስምምነቶች ይመጣሉ፣ ይፈርሳሉ። የሱዳን ውስጥ የነበረ የሰላም ስምምነት ከአራት ከአምስት ጊዜ በላይ ነው የተናደው። ይሄንን ያመጣው ደግሞ ያደራደራቸው ኃይል መተማመን ውስጥ ስላልገቡ ነው እንጂ ከዚህ በፊት የመጀመሪያው ጦርነቱን ሲያፈነዱት አር ኤስ ኤፍ ድንገተኛ ጥቃት ነበር የተፈጸመበት እንዲሁም አሬሴፍ ደግሞ በመንግስት ወታደሮች ላይ ያልተጠበቀ የተባለ ክህደት ነበር የተደረገው። ይሄ ነው ምክንያቱም ሁለቱ ኃይሎችን እኩል ሊያመጣጠን ተጠያቂነትን ሊሰጥ የሚችል ተኩስ አቁም ካልመጣ ዋጋ የለውም። ሁለቱም ኃይሎች በዓለም አቀፍ ደረጃ ከፍተኛ የተባለ ገንዘብ አቅም ፓወር ያላቸው ናቸው። ማዕቀብ ካልመጣ እነዚህን አካላቶች ሊያሽመደምድ የሚችል የስምምነት አንቀጾች ካልሰፈሩ ዋጋ የለው። ይሄ የመጀመሪያው ነው። ሁለተኛው የያዙት ቦታ ነው። ይሄንን ነገር ሊስማሙ እንዳይስማሙ እያደረጋቸው ያሉ አልፋሽር አልፋሺር ወሳኝ ስትራቴጂክ የተባለች ቦታ ነች። የሱዳን ጦር ትልቅ የጦር ቤዝመንት የነበረበት እንዲሁም ከዛ እየተነሳ ነበረ ትጥቆች ሲከፋፈሉ የነበሩት ይሄ ስትራቴጂክ ኤሪያ ስለተያዘ በሱዳን መንግስት በኩል ከፍተኛ ንዴትም ቁጣም ቀስቅሷል። በአሬሴፍ በኩል ደግሞ የልብ ልብ አለ። የሁለቱ አካላቶች የጦር አቅም ስንመዝን የመንግስት ወታደሮች በከፍተኛ ደረጃ አቅማቸው ተሟጦ ተዳክመው ነው የተገኙት። አሬሴፍ ከፍተኛ የተባለ ስትራቴጂክ ቦታዎችን እየያዘ ነው። ግን አሬሴፍ በሱዳን ታሪክ ውስጥም እንደዚህ አይነት ጭፍጨፋም ታይቶበት አይታወቅም። አሬሴፍ ደጋፊ ሀገራቶቹ ጭምር ደንግጠዋል። ምክንያቱም ከሳተላይት የሚታይ ደም ታይቶ አይታወቅም የዚህን ያክል ውድመት፣ አሬሴፍ ጭካኔ ውስጥ ገብቷል። በነገራችን ላይ ይሄ ጦርነት በቀላሉ የማይበርድበት አንደኛው ምክንያት የዘር ፖለቲካም ስለተጀመረበት ነው። የዘር ፖለቲካ አንደኛው ኃይል አንደኛውን ቦታ ሲያስለቅቅ ያኛው ኃይል መጥቼ ሲይዝ እነዚህን አካላቶች አጠፋለሁ ብሎ ነው የሚመጣው። በነገራችን ላይ በአሬሴፍ አመራሮች ውስጥ አልፋሽርን ስንቆጣጠር በባለፈው አንድ ሺህ ምናምን ሰው ገለናል፣ በአሁኑ ሁለት ሺህ ይሆናል። እንደዚህ የሚመኝ አመራር ይዘ ነው የሚቀጠለው። ያ ማለት ለሱዳን መፍረስ ትልቁን ድርሻ እየያዘ ነው። በእርግጥ ሱዳን እንጭልጫዬም ቢሆን ተስፋ አላት ግን ሁለቱ ኃይሎችን ሊያስታግስ የሚችል የስምምነት ማዕቀፍ ካልመጣ ግን ዋጋ የለውም። በዚሁ ከቀጠለ ሱዳን ትፈርሳለች። አዎ አሁን ላይ ከበድ የሚል የሰላም ስምምነት መምጣት አለበት። አሁን ያለው ግጭት እንኳን ውድመቱ ምን ያህል ደረጃ ደርሷል ብለን ስንመለከተው ከፍተኛ ነው። በቀጣይ ግጭት የሚቀጥል ከሆነ የሱዳን እጣ ፋንታ በጣም ከፍተኛ ደረጃ ይሄዳል። ይህን የሰላም ስምምነት ለማምጣት እነዚህ ሁለት ኃይሎችንም ድጋፍ የሚሰጡ የተለያዩ ሀገራቶች ላይ ማዕቀብም ሊጣል ይችላል። ወይንም ደግሞ ራሳቸውን ቆጥበው ከዚህ ግጭት መውጣት አለባቸው። ለራሳቸው ጥቅም ሲሉ የሱዳንን መጥፋት ማባባስ የለባቸውም። ሁለቱም ኃይሎች ደግሞ የራሳቸው የስልጣን ጥማትና ለራሳቸው የጥቅም ፍላጎት ጄኔራሎቹ የተለያዩ እንቅስቃሴዎችን በሚያደርጉ ሰዓት በሰብአዊ መብት ጥሰት ነው የሚደረገው። ጥሰት ደግሞ በጣም የወጣ ነውና እነዚህ አይነት ጥሰቶች ደግሞ የሚካሄድበት መንገድ የዓለም መንግስታትም ዝምታ መምረጥ የለበትም። በቀጣይ ጊዜያቶች የሱዳን የሰላም ስምምነት መጡ፣ ሱዳን ወደ ሰላም መጣ፣ ወደ መረጋጋቱ የምትመጣበት ሂደት በአፋጣኝ መምጣት አለበት። ምክንያቱም ሱዳን አሁን ባለችበት ሁኔታ ላይ የምትቀጥል ከሆነ የሱዳን የመጥፋት እድሏ በጣም ይሰፋል። ህዝቦቿም ከዚህ በላይ ስቃይን መሸከም የሚችሉበት አቅም የላቸውምና እንዶ የሱዳንን የቀጠ ጊዜያቶች ደግሞ ምን አይነት የመፍትሄ ሀሳቦች ይመጣሉ የሚለውን በሌላ ቀን የምንወያይን የሚሆነው፣ በረከት ለዛሬ የነበረን ፕሮግራም እዚህ ጋር እናብቅ። አመሰግናለሁ ውድ ተመልካቾቻችን። ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እኔ ወረዳኖስ ለማና በረከት ይህንን ፕሮግራም ወደ እናንተ ስናደርስ ቆየን። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለ መልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብ ክረሚልሱን የጫራችው ቤተሰባዊነታችሁ አይልን እያልን እዚህ በቃን። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩን።